ራስ ነው ገብቶ ይችላል። ያለው በዚህ አጋጣሚ የሚሳይል ብልጫ አለ። ረጅም ኪሎ ሜትር የሚጓዝ ነግሪያቸዋለሁ። እኔ ከአሁን በፊት በተደጋጋሚ ነግሪያቸዋለሁ። ወታደ ወታደራዊ ወታደር አያስፈልገውም። የዚህኛው ጦርነት የድሮና የሚሳኤል ጦርነት ነው ረጅም ርቀት ያለው ሚሳይል ረጅም ርቀት ያለው ሚሳይል ነው ላይገባችሁ ይችላል በጣም ብዙዎቻችሁ ሳታስቡት ጦርነቱ ሌላስ እንደሆነ እያወቃችሁ የሰው ኃይል አስፈልገው የኤርትራ ሰራዊት ኦረዲ ገብቷል ትግራይ ክልል ገብቶ ለራሳቸው በአንድ በታቸው መናገር ጀምረው ገብተናል አሉ እኮ እኔ ማስረጃ የድምፅ ማስረጃ እራሳቸው ኤርትራኖች የሚናገሩትን ቃል በቃል ቪዲዮ ሪከርዳል ኤልትራኖች አማራ ክልል ገብተዋል፣ ትግራይ ክልል ገብተዋል፣ አፋር ክልል ላ ገብተናል እያሉ ነው። አፋር ክልል የግብፅ የቴክኒሻን ቡድንም እንግዲህ ከሰልተ ከዚህ በኋላ ያው እነሱ ደግሞ ኦልሬዲ ኤልትራ ገብተዋል። እስቲ ምንድን ነው የሚሆኑ ነገር? የአብይ ቡድንስ ምን አይነት መሰረት አጥቀዋል? ይህንን ነው መጡ እንግዲህ አሁን መጥተዋል እንግዲህ እንትኖች ሰይጣኖቹ መጥተዋል ጋላዊ ይለናል ቶሎ ሪሙቭ እናድርገው ቶሎ እንትን ምክንያቱም እንደዚህ አይነት ሰዎች ትላንትና ውለታ የማያውቁትን ቶሎ ቶሎ ከስር እግሩን ሲያን እግሩን ቆረጥ ታደርገዋለህ ለምን በሱ ልክ እንድናገር ነው የሚፈልጉት ኦልሬዲ ዘረኛ ስለሆኑ እኔንም ዘረኛ ለማድረግ ነው የሚሄዱት ይሄንን ነው ይሄን ስል ከኔ ጋር ከኔ ጋር እሉ ውስጥ ከገባችሁ በጣም ብዙ ሰው ነው የሚያልቀው። ላታቁት ትችላላችሁ። ወያኔን ጠይቁት። ሌላ ያስፈልገኝ ምን? ስለ እኔ አቅም፣ ስለ እኔ ጉልበት፣ ስለ እኔ አቅም ፓወር መስመር ይሄንን ወያኔን ጠይቁት። ወያኔን የጣልንበት ቄሮ ብለን የታገልንበት ማለት ነው፣ ያን ሰዓት ቄሮ ፋን ነው ብለን የታገልንበት ያ ማለት ትሞት አለ እያልኩ ነው። ይወልጌ ዳይድ ከኔ ጋር ከገጠምኩ ልጅ የለኝም ምን የለኝም፣ አንድ ቺ ውሻ ብቻ ነች። ይህን ነው ይህን ስነግር የሰው ልጅ ላይ ክፋት አልፈልግም። እኔ እናቴን ብቻ ጋላ እንዳትላት። እኔ ስደበኝ መብት ነው እኔም መስደብ። ትላንትና እያሸነፍኩት ወያኔ ደግሞ መልኩን ለዋውጦ ምን ብሎ ቢመጣ ምንም አይመስለኝም። እኔ ምንም ነገር ምክንያቱም ማሸነፍ እንዴት እንዳ እንደሚቻል አሳየችዋለሁ። ደደቢት በረሃ ትገባለህ። ቃል በቃል የተገበርኩለት ሆኖ አርግቶታል። ከዛ በኋላ ገልሃለሁ ብሎ አሰበና በአንድ በኔ ሞት መቶ ከመቶ በላይ እንደሚሞቱ አወቀና አርፎ ተቀመጠ። ታሪኩ እንደዛ ነው። እና እኔ እያስፈራራው አይደለም። የሰው ዘር አለካም ገባ። ከባንዳ ጋር ግን አልቆምም፣ ከባንዳ ጋር አልቆምም። ባንዳ ባንዳ ነው አምስት ዓመት ሙሉ አብይ አህመድን ከተቃወሙት ውስጥ እኔና ጌታቸው ረዳ በጣም የተቃወምነዋል ጌታቸው ረዳ ምንድነው ያለው ቃል በቃል እንደዚህ አለ ሽፍታ ነበርን ሌባ ነበርን ያለ ሌብነታቸውን ስድስት ዓመት የተሰራው መሰረተ ልማት መልስ መልሶታል እነሱ ሰላሳ ዓመት ሙሉ መንገድ ያልሰሩት ክልሎችን በመሰረተ ልማት እንትን ያላደረሱት ለዝርፊያ እንደነበሩ የአሁኑ መሰረተ ልማት መልስ ሰጥተዋል። ወያኔ ሌባ ዘራፊ መሆኑን 30 ዓመት ብሎ ያልሰራውን ስድስት ዓመት ብሎ እየተቃወሙ ስድስት ዓመት ብሎ ሰው ጠቅላይ ሚኒስትሩ ሰርቶታል። ዘራፊ ለልጆቻቸው ዶላሩን አውጥቶ ለልጆቻቸው ዲያስፖራ ላይ ያስቀምጠ መጨረሻ ላይ ፕሮፐርቲ ታክስ መክፈል አቅቷቸው ልጆቻቸው ቤቱ በራሳቸው ስም ስላልተገዛ እንዳለ ንብረቶቻቸው በውጭ ሀገር ላይ አፈር በልተው አሁን ቲክቶከር ነው የሆኑት፣ ቲክቶከር አንድ አበባ ስጡኝ ይላሉ። አንድ አበባ ስጡኝ፣ እናቃቸዋለን። እኛ የምናቃችሁ እናቃቸዋለን። ግማሾቻችሁ የጀነራል ልጆች ናችሁ፣ ግማሾቻችሁ የባለስልጣን ልጆቻችሁ። ፈጣሪ እንደዚህ አይነት ውርድታ አይድርስባችሁ። ቲክቶከሩ ነው፣ አንድ አበባ አንድ አበባ ይላሉ፣ መልካቸውን ለውጠው። እኛ ግን የምናቃችሁ እናቃለን። ቤቱም እንዳለ ፕሮፐርቲ ታክስ መፈለክቷችሁ፣ ንግግርና ብሽሽቅ ከተባለ ዛሬ ላይ ተዋርዳችሁ፣ አባታችሁ ተዋርዶ እናንተ ተዋርዳችሁ፣ ቲክቶከር ሆናችሁ አንድ አበባ ስጡኝ የምትሉ ወራዶች፣ እዚህ ጋር መተጋላ ብትለኝ አይገርመኝም። እኔን ግን ብሰድበኝ ደስ ይለኛል። እናቴን ከምሰር ምንም አይገርመኝም፣ ምክንያቱም ከባለጌ ምንም የምጠብቀው ነገር የለማ። ወንድ ሆኖ ፊት ለፊት የሚቆም የለም፣ ወንድ የለም፣ እስካሁን ደስ ያልተፈጠረም። አስራ ሶስት ዓመት ብሎ ሞክር ያለው ጉራ አይደለም። እስካሁን ድረስ ያንጠለጠለ ወንድ እኔ አልገጠመኝም። አስራ ሦስት ዓመት ብሎ ካልገጠመ አሁንም ሊገጥመኝ አይችልም ማለት ነው። ይሄ ጉራ አይደለም። የተግባር እዚህ ላይ ቲክቶክ ላይ መጥቼ ማውራ አይደለም። ይህን ይህን ስል አትሳደም ነው ጥያቄ፣ ሌላ ነገር አይደለም። ቴንኪዩ ሶ ማች። ከዚህ ውጭ ማብራሪያ አያስፈልገኝም። ለአብራሪያቸ የምለማመጥ ደግሞ አደለው። ከኦሮሞ እና ተፈጥሬ ልመና ለኦሮሞዎች ለእኛ ኦሮሞዎች ነውር ነው። አበባ ስጡን የምንል ሰዎች አይደለንም። እንደ ወያኔ ልጆች ገባ ልመና ለኦሮሞ በጣም እንደነውር ነው የሚቆጠረው። እኛ ኦሮሞዎች፣ የኦሮሞ ልጅ በታምር አይለምንም። አበባ ስጡኝ አይልም። ይህን በጣም እናንተ ራሳችሁ ናችሁ። ጋላ ብላችሁ ስትመጡ እኔ በዘራችሁ አልዘርባችሁም፣ በራሳችሁ አዋርዳችኋለሁ። አባታችሁን አሸንፍ ያለው የቀራችሁን ልጆች ናቸው ያላችሁት ልጆች ደግሞ ከዚህ በኋላ ከዚህ በኋላ ልጆቻችሁ ምልክት እያያዝ ልክ አዲስ አበባ ስገባ ሁሉ ነገር ትቀማለህ፣ ተንከራተት ትኖራታለህ እንጂ ኢትዮጵያ ምድር ገባትን። ይሄ ቃል ነው የምንሰጣችሁ። ለምን ምልክቱን ታዩታላችሁ። እሱ ማሸነፍ ደግሞ ማለት የፈለገ ተአምር ቢሆን ከዚህ በኋላ ብልጽግና ነው ተሸንፉትም። ማንም ምድራዊ ኃይል ምክንያቱም ኦሮሞን ያገለለት ትግል አሸንፎ ማንም አሸንፎ ያቅማ። ከኔ በላይ እያገዛችሁ የለም፣ ከኔ በላይ እየሞታችሁ የለም። እኔን ያላመናችሁ ማንም ኦሮሞ እናንተን ኦሮሞም እንደማታምኑ እናቃለን። እኔን ያላመናችሁ እንደተታላችሁ፣ ይሄንን ነው የምለው። ዥዋ ዥዌ አንቺ በእናት ሽሬ ሰላ ስጨፍሪ እናትሽን አትርፌ አንቺ እና ብሔሬ ኦሮሞ ስለሆነ እኔ ስተጠራጥራችሁ አምስት ዓመት ሁሉ ተጠራጥራችሁ ስትሉ አሁን ከእጃችሁ ለሳመልጥ። ጅዋ ጅዌ፣ አንቺ እኮ ከኢትዮጵያነት ወርደሽ ብሔር ገብተሽ ከብሔር ጎጥ ገብተሽ እናትሽ ሬሳ ላይ ጨፍረሽ፣ እኔ ያቅሜን እናትሽን አትርፌ። ጅዋ ጅዌ ጤኛለሽ። ይጀው ጅዌሽ ንግግሩንማ ሞራልሽን እየነከቡን እነግርሻለሁ። ለእያንዳንድ ሞራላችሁ የላችሁም። ምንን መናገር ለምን በገንዘብ ይሰራውልህ ገባ ይህንን ነው። በይ ውጪ፣ ሂጂ ታጠቢ፣ ሂጂ ግማጠም፣ ሂጂ ታጠቢ። ሳትታጠቢ ዶ መጀመሪያ ታጠቢና ነይ የኔናት ግብ ትልፍ እዚህ ጋር መጣ ስትናገሪ፣ አባትሽን ያሸንፍኩበትን ታሪክ ወቂ፣ እነ ጌታቸው ረዳን እነ ደብረ ጽዮንን አሁን መሞጫጩና ይኸውልህ፣ ለአንዴና ለመጨረሻ ጊዜ የህወሓት ፓርቲ ላይ መቃብሩ ላይ አፈር እንመለስበታለን፣ ከኢሳያስ ጋር። ምክንያቱም እኔ ኤርትራኖቹም እንኳን አልናገርም። አንድ ነገር ሰው ከነካኝ ግን ይህንን ነው እገላለው። ካልቀኝ ናንተ አደለ ወዳጅ 13 ዓመት ብሉ ተሞክሮ ይህንን ነው አራት ኪሎ የሚመኝ ሰው ካለ ተስፋችን ቁረጡ ነው የሚመኝ ሰው ካለ ም ሊቀሴ፣ የጋ ብትል ምንም አይለም። እናቴን ግን ጋለ እንዳትል። ከዛ ውጭ ይህን ስል በጣም ስክሪንሻት ተደርጋችኋል። ላሳያችሁ፣ ላሳያችሁ፣ እያላያችሁት ነገር አለ። ትናንትና የተሳደብክ ይህንን ስክሪንሻት ያደረኩ እኔ እናንተን አሳድጄ የገባችሁበት ቦታ ገብቼ ካልቀጧችሁ እና ወንድነት ከርቶኛል። እንዴት ያስኳችሁ ልንገራ። ላሳያችሁ፣ ላሳያችሁ። ትላንትና ስክሪንሻት አሁንም ስክሪንሻት አርጎ እዚህ ጋር ጋላ የሚል ካገኛችሁ ስክሪንሻት አርጎ አንድ ቲክቶክን አጠፋለሁ። በሪፖርትን በተለያዩ ነገርም ሁለት ስልካችሁ ከተገኘ ስልካችሁን ካገኘው አጠፋሃለሁ። እናቴን የሚሰድብ ለይውልህ ትዕግስት የለኝም። እስክሪንሻት እንዴት እንዳደርኳችሁ ላሳያችሁ። ዮኒ የምትባል እያየህ ነው አይደል? እመንኝን የቂመኛ ነኝ። እናቴን ሰድበ ጋላ ያለ የውልክ ስልክህ ከተገኘ እመነኝ፣ እመነኝ፣ እናቴን የሰደበ እቆርጣሃለሁ እኔ በጣም ቂመኛ ነኝ። በቀል እና ቃለው እናቴን የሰደበ ጋላ ብሎ የተመኘ እመነኝ፣ እመነኝ፣ እመነኝ፣ እመነኝ፣ እመነኝ፣ እመነኝ ዋጋ ትከፍላለህ። ሴት ከሆንሽ እመኝኝ፣ እመኝኝ፣ እመኝኝ ዲያስፖራ ከሆንሽ ያንቺ ቦታ ቤተሰብሽ ዋጋ ይከፍላል። በጣም አደገኛ ነገር ስለሆነ እዚህ ጋር ይኸውልህ፣ በቤተሰብህ ቁማር እንደምትጫወት በቤተሰብህ ነፍስ እንደምትጫወት አውቀህ አውቀ ግባበት እስክሪንሻት እያደረግን ነው። አርጎ እስክሪንሻት ይሄንን ነው እስክሪንሻት። ከተደረገ በኋላ እናነሳዋለን፣ ሪሙቭ እናደርገዋለን። አንሱ። ማንንም ሰው ቤተሰብህን ታጣለህ ብያለው። እኔን ስደቡ ችግር የለብኝም። ማንም ሰው ነው የማስደብ እናቴን ጋላ ብለ፣ ግን እናቴ ላይ ይመጣልሃለሁ ማለት ነው። ታሪኩ እንደዛ ነው። በልቻ እስክሪን ሾት ተደርገሻል። ጊዜ ጊዜ ይፈጃል እንጂ አገኝሻለሁ። ይሄን ነው ይሄ፣ እርግጠኛው እኛ እነግርሻለሁ። ጋላው ደውል፣ ቆያ እንዴ ሴቭ አድርግልህ እንደ ውልልህለን እስክሪንሻት እያረግኩ አንድ ዛው ላይ እዚሁ ሀገር እዚሁ ሀገር ከሆንክማ፣ እዚሁ አገር ራሱ ትታሰራታለህ። እንዴት እንደማሳስር አውቃለሁ። መቼም የካርድ ሌባ ትሆናለህ፣ ዘጠና ሁለት ወይ ደፋሪ ትሆናለህ እዚህ አገር ላይ 24 እየተደወለልህ ነው። የተዘጋ ቁጥር የተዘጋ ቁጥር ሰጥተህ ነው አሁን እንግዲህ፣ እንዳንተ ነህ። ወንድ ነኝ ትላለህ። አሁን እህትህን ደፍረህ አሁን አንተው ጀግና ጀግና ትጫወታለህ። የተዘጋ ስልክ አንተ እኔ ልደፍር ነ የዚህ እንግሊዝ ምድር ለው እንጂ እናትንና እኔን ማ የሚደፍርኝ የለም። ወዲያውኑ ወንድ አለ ወንድ ካለ እዚህ እንግሊዝ ምድር ላይ እኔን አገናኘኝ። በክልል ገብቶ እየተዋጋ እንደሆነ ባንዳ እንደሆነ እናውቃለን። ሁላችሁም ባንዶች አንዳችሁ እኔ ጋር መድረስ አችልን ገብቶናል። ፋኖም ቢሆን አሁን ወደ መሬት ነው የሄደው ይሄ ነገር የአማራ ዲያስፖራ እየሰደበኝ በሄደ ቁጥር በጣም ብዙ ምስጢር ይጋለጣል። ያላወቁት ነገር የአማራ ዲያስፖራ ማለት ሁሌ ጠላት መፍጠር ነው ታሪካቸው። ወያኔ ደግሞ የትናንትና ቂም አለ። ሻቢያ ደግሞ ልብሱን ለውጠው መጥቶ አማራ ክልል ላይ ገብቶ መከላከያ ጋር እየተዋጋ ነው። አሁን ይህ ምስጢር በማጋለጤ ጋላ ጋላ ጋላ፣ ይሄ ምስጢር እንዳይወጣ ነው ጋላ ጋላ የሚሉት። ለምን ደካማ ጎኔ ነገርኳቸው። ጋላ ጋላ ስትል እናቴን እየሰደብክ ነው። ማስረጃ ሻቢያ፣ ይኸው ማስረጃ። ከፈለክ ይኸው ችግር የለውም፣ ማስረጃ ነዋል። እራሳቸው እንትን ወያኔዎች የሚናገር የሻቢያ ልጅ የሚናገረው ላሰማ፣ ችግር የለውም። ሎጋውት እናድርገውና ከዚኛው ላይ ከዚኛው ፌስቡክ ላይ ባንዳ፣ የባንዳ ልጅ። ከዚህ በኋላ ማነባቱ የትኛውም ኦሮሞ አንድ ላይ ነው የሚቆመው። የትኛውም ኦሮሞ ልዩነት ያለው ኦኔግ እንኳን ነው ምል ደቡብ እንኳን ነው ምል። ማንኛውም በእናት ሀገሩ ላይ ማንም ቅሬታ ያለው ከባንዳ ውጪ ማለት ነው። በአንዳንድ ደግሞ በገባበት ቦታ ገብተን ቀጠዋለን። ያ ማለት ጋላ ስትለኝ የበለጠ ታማሪ ያለ ምርር አድርገህ በጣም ብዙ ምስጥ እንዲዘረገፍ ነው የምታደርገው እንጂ ምንም የምትቀንሰው ነገር የለም። ቶሎሳ እልህ ምላጭ ታስውጡ አለ። እስካሁን ድረስ እኔ ወንድ አልገጠመኝም። ወንድ የሚባል ያንጠለጠለ እንዲህ ወሸላውን ያንጠለጠለ ወንድ እስካሁን አልገጠመኝም። እኔ እዚህ እንግሊዝ ምድለ አስራ ሦስት ዓመት ብሎ እኔ ራሴ ፈላጊ ነኝ ምን ምንም ሉዙም ማድረግ ነገር አለ ገበከ ፋኖን መደገፍ መብትህ ነው። አራት ኪሎ የኦሮሞ መሬት ላይ ከኦሮሞ ጋር ሳትቆም ኦሮሞን ባህሪ አድርገ የኦሮሞ እናትን እያደርግ የኦሮሞ ህጻናትን አርድ አራት ኪሎ ልገባ፣ በኦሮሞ እምብርት መሬት ላይ ያ ማለት እኛ ባሪያን በቃ፣ እንደው እናንተ አራት ኪሎ ከገባችሁ ኦሮሞን እንዳለ ገላችሁ አርዳችሁ ጨፍጭፋችሁን አራት ኪሎ የምገቡት አሁን እኮ ባለቤቶች ገብቷል። አራት ኪሎ ገብተናል። እናንተ የተሳሳታችሁ ስተትመን ኦሮሞን ስታገልና በብሔር ስትታገል ያንቀን ነው እናንተ የሞታችሁት

ኢማጂን ኢማጂን ኢማጂን አስቡት ውስጥ ኢማጂን ከዚህ በኋላ ነገር ናቸው ከኦሮሞ ጋር ወጥ ቆማቸው በትታገሉ ኖሮ ይሄ ሁላ ነገር አይመጣም ነበር። እኔን እንኳን አጣጦኝም ነበር። ከዚህ በኋላ በኦሮሞ ምድር ላይ የኦሮሞ ሕፃናትን አርደ እናቶችን አርደ ከዛ በኋላ ነው የሚሆነው። እናንተ ናችሁ ወደዚህ እያመጣችሁን እያመጣችሁን ስትገፋ ኦሮሞ ስትገፋ፣ መጥፎ ይሆንባሃል አለ። ይጠነክርባል ደሀ ትሆናለህ። ከዚህ በኋላ ለማኝ ነው የምትሆነው። ትለም እየለመንክ ትኖራለህ። ለምን ከኦሮሞ ጋር ከኦሮሞ ህዝብ ጋር ነው እናንተ የገጠማችሁ? አብይን ከኛ በላይ የታገለ የለም። አብይ ስንታገል አንድ ላይ ነበር መቆም። እናንተ የሞታችሁ ፖለቲካ አታውቁ ደደብ፣ አልተማራችሁ። ስድብ ብቻ ከአባቶቻችሁ የወረሳችሁት። ትሽ አንዳንዴ ስድብ እኮ ዋጋ እንደሚያስከፍል ማወቅ አለብን። ለማንኛውም የኤርትራ ሰራዊት መግባቱን አለመግባቱን እዚህ ጋር ከራሳቸው አንደበት ከራሱ አንደበት ከራሱ አንደበት ከዚህ ልጅ ስሙ ምንም እኮ አያስፈልገንም ኤርትራዊ ሰብን ወስዳለሁ ስትል ኢሳያስ መጥቶ አፋር ክልልን ወሰደበት። የወለ አማራን ተቆጣጥሮታል ኢሳያስ፣ ትግራይን ተቆጣጥሮታል ኢሳያስ፣ አፋር ክልልም የኢትዮጵያንም የወለ ተቆጣጠረለ እሱ ነበር የቀረው። ሰሜን ኢትዮጵያ ሙሉ በሙሉ በኢሳያስ ቁጥጥር ውስጥ ነው ያለችው እና ሁነ ኤርትራ ሰራዊት አልገባም። ከዚህ በኋላ በአንድ አደላቸው ባንዳ አደላችሁም ወይ? ከዚህ በኋላ ከግብፅ ጋር ሆነ ኢትዮጵያ ለማፍረስ አይደል እና ከባንዳ ጋር እንዴት እንቆማለን? እና ባለ በሌለ ኃይላችን የምንፋለማችሁ የኦሮሞ ህዝብ ነው። ከዚህ በኋላ የሚፋለመው ከዚህ በኋላ የኦሮሞ ህዝብ እንጂ የአብይ አደለም። ይሄ በአንድ በት ብዙ ነገር ታጣለ። ይሄ የኦሮሞ ህዝብ ጉዳይ ነው። የምትታገለው ከኦሮሞ ህዝብ ጋር ነው። አንድ ጋላ ስትል የኦሮሞ እናቴን እየሰደብኩ ነው። አንድ በል ሁለት፣ አራት ኪሎ እገባለሁ ስትል የኦሮሞ እናት መሬት ላይ ነው። ሶስት ትመኛታለህ እንጂ ከኦሮሞ ጋር እስካልቆን ከኦሮሞን አግል ኦሮሞ መሬት ላይ መድረስ ማለት ቱ እንደው እናንተ ምን አይነት ይሄ ነው ፖለቲካችሁ። ስድብ፣ ማዋረድ። ሰው ከሰው ጋር ይኖራል። አብረህን እየኖር ቀረል ማን ህዝብን ተናግሮ ያውቃል? እኔን ለምሳሌ ስደበኝ አልቆ ከፈለግከ ሳይጋበል ከፈለግከ የፈለግከውን በላል ታው ጋላ ትበል፣ እናቴን ሰደብክ ማለት ነው። ይሄ የእናቴ ጉዳይ ነው። ማንም በእናቱ አይደራደርም። ተባልክ፣ አንዴ ተነገረ፣ ሁለቴ ተነገረ፣ እደግሞ አለው ስትል ግን ወዴት ይሄዳል? ፖለቲካውን እናዞረዋለን። የህዝብ ጉዳይ ታርጓለህ። ምክንያቱም ጋላ ያልከኝ አራት ኪሎ ብትመጣ ታርደናለህ ማለት ነው። ጭንቅላታችን እኮ የኦሮሞ ሕፃናቶች ጭንቅላት ወደዚህ እየተለወጠ ነው። ነገ ብትመጣ ትገለናለህ ማለት ነው። ነገ ብትመጣ እያንዳንዱ የኦሮሞ እናትን እያፈናቀልክ መሬቱን ትወስዳለህ ማለት ነው። ከዛ ትለውጠዋለህ መሬቱን ልክ ናዝሬት እንትን አዳማ የነበረው ወደ ናዝሬት ትለውጠዋለህ። ቢሾፍቱ የነበረውን ደብረዘይት ትለዋለህ። ፊንፊኔ የሆነውን አዲስ አበባ ትለዋለህ። ያንን ነው ያንን ታሪክ እንድነግራችሁ ነው የምትፈልጉም ማለት ነው። በእናንተ ልክ ዘረኛ መሆን አንፈልግም አላችሁ። ፖለቲካ ነል የፖለቲካ ልዩነትን ልዩነት ታደርጋለህ። አሁን በህዝብ ነው የመጣችሁት በማንነት ስትመጣ ማንም ሰው ተቆምጦ ይህም እናቱን ከአንተ ጋር ቁም እናቴን ከአንተ ጋር ቁም፣ እየታገልኩ እናቴን እገላለሁ። እናቴን ካላከብርክልኝ እንዴት ነው አብይ የምታገለው? አባቴን ካላከብርክልኝ እንዴት ነው የምታገለው? ማንነቴን ካላከብርክልኝ እንዴት ነው አብይ የምታገለው? ዘረኝነት በጣም አደገኛ ነው። ጋላ ስትል እኮ አደገኛ ነው እኮ ምን ማለት ነው ይሄ? ተው ተባልክ። ለምሳሌ ወያኔም ብትሆን ጋላ ብትል ከፋንዶ ጋር ቁም አላል። ከኢሳያስ ጋር ቁም አላል። ከግብፅ ጋር ቁም አላል። ስማርት እስማርት ብትሆኑ ኦሮሞን ጋላ ማለትን ታቆማላችሁ። በቃ ዝም ብለ ኢትዮጵያ አንድነት ብለ ኦሮሞውን አታለኸው አጠገብህ አሰልፈ አብይን ትጥላለ ስማርት ፖለቲከኞች ብትሆኑ።